ሰዎች እያወራ ነው ያለው ስለ ማህደር አሰፋ ነው። እጅግ በውበቷ ኢትዮጵያን ሁሉ ያስደመመች አርቲስት መልክ ብትሉ ተዋናይነት ብትሉ ድምፅ ብትሉ በየትኛውም እንከን የማይወጣላት አርቲስት ሼክ አላሙዲ እራሱ ለዚህ ፎቶ አስተያየት ሴት ቢባል እጅግ በጣም ያምራል ብሎ በውበቷ የሚደመምላት አርቲስት። እነዚህ ፎቶዎች ሁላ ከአስር አስር ከአስር አስር የሚሰጣቸው ፎቶዎች ምንም ጉድለት የሌለባቸው ፎቶዎች ናቸው። እባካችሁ እነዚህም ፎቶ ከወደዳችኋቸው ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። እናመሰግናለን።